ክቡር ጠቅላይ ሚኒስትር፣ እዚህ በመምጣታችን ሁለት ነገር ነው የተሰማኝ። በአንድ በኩል በስም ስናቅ የነበረው በስም አውቃለሁ ከብዙ ጊዜ ጀምሮ የሶፍ ዑመር ዋሻ ተገልጾ፣ ግን ያለው ፖተንሻል ማየቱ በአንድ በኩል ደስታ ተስፋን ይፈጥራል። በሌላ በኩል ደግሞ ቁጭትን ቁጭትን ነው የሚፈጥረው። ያለው ለልማት ያለው ፖቴንሻል የውሃ፣ የአፈር፣ የዚህ የታሪካዊ አካባቢዎችን ከጠበቅኩት በላይ ባለው ሁኔታ እየተሰሩ ያሉ ቦታውን ወደ ፖቴንሻሉ ወደ ተግባራዊ ለመቀየር እየተደረገው ያለው የፕሮጀክት አፈጻጸም እጅግ እጅግ በጣም ነው ያስገረመኝ። እና ተስፋ ፖቴንሻውን ማየት ኢኳል ደግሞ ሪሊ በጣም በጣም ነው የሚቆጨው፣ እንዴት እህል ስንዴ እየለመንን መኖራችን በጣም በጣም ነው የሚቆጨኝ። በአጋጣሚ በክልሉም ለተወሰነ ጊዜ ሰርቻለሁ፣ ኃላፊነት ላይ ሆኜ የአገሪቱንም ሁኔታ አውቃለሁ። ባለፉት የተወሰኑ ዓመታት ደግሞ ወጣ ብዬ የሌሎችንም አገሮች የልማት ሁኔታ እከታተላለሁ። በእውነቱ የኢትዮጵያን ያህል ተስፋ ያለው በሶስት ጉዳዮች አንዱ ውሃ አለ፣ አፈሩ አለ ለእርሻ የሚሆን ወጣት አለን። የጎደሉን ነገሮች ሁለት ናቸው። ተደጋግሞ እርስዎም ሲያነሱት እንደነበረው አንዱ የፖለቲካ ሁኔታችንን የሚስተካከልበት ልዩነት ሊኖር ይችላል። ከድህነት ልንወጣ የምንችልበትም የሚኒመም ጉዳይ ላይ ለመስማማት የማያስችል ምክንያት ራሽናሉ ለማግኘት ያስቸግራል። ስለዚህ እነዚህ ነገሮች ከተስተካከሉ እና መጨረሻ ላይ ደግሞ ትናንትና የወልመን የውሃ ፕሮጀክትን ሲያስመርቁ የተናገሩት አንድ ብዙ ጊዜ እርስ የሚናገሩት ፕሮጀክቶች የሚሰሩት ለሚቀጥሉ አስር ሃያ ዓመት አይደለም ነገር ግን ለራሴ እንደምኖርበት ለራሴ ተብሎ መስራት መቻሉን የፕሮጀክቶቻችንን እድሜ እንድራዘሙ የማድረግ የጥራታቸው እንዲጠናከሩ ለማድረግ ያስተላለፉት መልእክት በጣም ደስ ብሎኛል። እና በዚህ አጋጣሚ እዚህ የተገኙትን ወጣቶች እንደኛ ለጡረታ ወጥተን ላለንም ሰዎች አንድ ላይ ማገናኘት መቻሎ በድጋሚ በጣም አመሰግናለሁ ተንክዩ።